ክቡር ጠቅላይ ሚኒስትር ሰላምና ጤና ላንተ ይሁን ባለህበት። ዛሬ አንድ ሀሳብ ማቅረብ ፈልጌ ነው፣ ከአዲሱ የደሞዝ ጭማሪ ጋር ተያይዞ እዚህ በመዲናችን በፍንፍኔ ወይም አዲስ አበባ እየታየ ስላለ ጉዳይ ማለት ነው። እንግዲህ ያለነው ወርሃ ጥቅምት መግቢያ ላይ ነው። የአዲሱ አመት ወይም የመስከረም ደሞዝ ጭማሪ በዚህ ወር እንደሚሰጥ ቀደም ብሎ በመንግስቶ ተነግሯል። ክቡር ጠቅላይ ሚኒስትር፣ በተለይም ደግሞ የአዲስ አበባ ወይም የፍንፍኔ ከንቲባ ወይዘሮ አዳነች አቤቤ እኔ እንደው እንደ መንግስት መንግስታችን ጠንካራ ቢሆንም ነጋዴውን የቻላችሁት አይመስለኝም እኔ ከይቅርታ ጋር ይሄን ስል ሁሉንም ማለት አይደለም። ሰሞኑን ጠቅላይ ሚኒስትር ዶክተር አብይ አህመድ በርካታ ነጋዴዎችን ፕላቲኒየም ድረስ ስትሸልም አይቻለሁኝ። የተለያዩ ማበረታቻ ሽልማቶች ሲሰጣቸውም አይቻለሁኝ። እንደዛ የተመሰገኑ የተከበሩ እና ሀገራቸውን የሚወዱ ነጋዴዎች፣ የንግድ ሰዎች፣ የቢዝነስ ሰዎች ያሉትን ያህል በቀን ተቀን ኑሯችን ውስጥ ኑሯችን እንዲከብድ ወይም ሕዝብ በመንግስት ላይ እንዲነሳሳ ኑሮ እያስወደዱ የሚሰሩ ወይም ይሄን ስራቸው አድርጎ የተነሱ ነጋዴዎች እንዳሉ ይሰማኛል። በየዕለት ተዕለት ኑሮየም ወይም እንቅስቃሴም ውስጥ እየታዘብኩና እያዩ ያለሁት ይሄንን ነው። ዛሬ ክቡር ጠቅላይ ሚኒስትር በተለይም ወይዘሮ አዳነች አቤቤ አንድ ስጋ ቤት ገብቼ ነበር። ምናልባት ማን ስጋ ቤት ሂዳለህ እንደማትሉኝ ተስፋ አረጋለሁኝ። ያው ፕሮቲን ለጤና ያስፈልጋል ስለሚባል፣ አልፎ አልፎ በራሴም ወዳጆችም ሲጋብዙኝ ወደ ስጋ ቤት ሄጄ እመገባለሁኝ። ያየሁት ነገር በጣም አስደንግጦኛል። ጥሩ ምሳሌ ወይም ለምናገረው ነገር መልካም መልካም እንኳን ማለት አይቻልም፣ ጥሩ ማስረጃ ይሆናል በሚል ነው ሰሞኑን ከነበረበት ዋጋ፣ ይህ ስጋ ቤት ማለት ነው፣ በኪሎ ላይ የአራት መቶ ብር ጭማሪ አርጎ አገኘሁኝ። ስንከፍል በኪሎ ላይ አራት መቶ ብር ጭማሪ አየሁኝ። በጣም ነው የደነገጥኩት። እንዴ ዋጋው እንዲህ ነው እንዴ? ስል አዎ፣ በኪሎ አራት መቶ ብር ጨምሯል አሉ። ምን ነው ስል በቃ ሁሉ ነገር ጨመረ አሉ። ይሄ ጭማሪ ግን ወዲያው ይመጣልኝ ከአዲሱ ደሞዝ ጭማሪ ጋር የሚያያዝ መሆኑን ነው ወይም እሱን ታሳቢ አድርጎ የተጨመረ ስለ መሆኑ ነው። እነሱ ጋር ብቻ አይደለም እኔ እንደው የሄድኩበትን ወይም ምሳ የበላሁበትን ስጋ ቤት ምሳሌ ያነሳው እንጂ በበርካታ ቦታዎች የአዲሱን የደሞዝ ጭማሪ ወይም ደግሞ የደሞዝ ማስተካከያን ተከትሎ በርካታ ጭማሪዎች ከተማ ውስጥ ስለመጀመራቸው በርካታ ሰዎች ሲናገሩ ከዚሁ ከሶሻል ሚዲያ አድምጫለሁኝ፣ አይቻለሁኝ እና እናም ክቡር ጠቅላይ ሚኒስትር እንዲሁም ወይዘሮ አዳነች አቤቤ የፍንፍኔ ወይም የአዲስ አበባ ከንቲባ፣ እነዚህ ነጋዴዎች ከአቅማችሁ በላይ የሆኑ ይመስለኛል። ይገባኛል፣ ነፃ ገበያን ነው የምትከተለው ሀገሪቷ በዚህ ሽት በዚህ ለውጥ ማለት አይቻልም። ነገር ግን ህዝብ ሲዘረፍ ወይም ህዝብን የሚያማርር ደሞዝን እየተከተለ የሚደረግ ጭማሪን መንግስት ዝም ብሎ ያያል ማለት እንዳልሆነ ይሰማኛል። ስለዚህ እንዴት አቻችላችሁ እንደምትሄዱ እኔ ለጊዜው እየገባኝ አይደለም። ግን የሚሰማኝ ስሜት እነዚህ በጣም ነውረኛ ነጋዴዎች ከአቅማችሁ በላይ ሊሆኑ የተቃረቡ ይመስለኛል። በእርግጥ ከመንግስት በላይ ከህዝብ በላይ ሊሆን የሚችል ጥቂት ነጋዴ ባይኖርም። እናም ክቡርነቶ የዓለም የሰላም ሎሬት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ደሞዝን ተከትሎ ይሄ ጭማሪ በዚሁ ከቀጠለ ከተማዋን ሌላ ችግር ውስጥ ይከተዋል። በመንግስትና በህዝብ መካከል ያለውንም ችግር ምናልባትም ከነበረ ይጨምራል ወይም ያጎላል ወይም ህዝቡ የበለጠ እንዲማረር ያደርጋል። የኑሮ ውድነቱ ቀደም ብሎን ነበረ። እሱን ለማሻሻል ወይም እሱን ለማስተካከል መንግስት የሚያደርገውን ሙከራ ከስር ከስር እየሄዱ የሚያበላሹ ነጋዴዎች ካሉ ጭማሪው ዋጋ ቢስ ይሆናል። ስለዚህ እባካችሁን አንድ መላ ፈልጉ። ይሄ መላ ደግሞ ልክ ለአንድ ሰሞን ተወርቶ እንዴት ነጋዴ እንዲህ ያደርጋል? ለከለ የከሌ ቤት ታሸገ፣ እከሌ ታሰረ፣ እከሌ ተቀጣ ሳይሆን ቋሚ የሆነ ፈንዳመንታል ለውጥ የሚያመጣ ስራ እንዲሰራ እኔ በጣም ጠይቃለሁ። እኔ ደሞዝተኛ አይደለሁ፣ ደሞዜን ተከትሎ ጨመረብኝ አይደለም። ነገር ግን ደሞዝተኛው ህዝቡ ሲማረር ሳይ እንደ ፖለቲከኛም እንደ አንድ የሚዲያም ሰው በጣም ስላስጨነቀኝ ነው። ይሄን ነገር እንደ ማሳሰቢያ ወይም ደግሞ እንደ አስተያየት፣ ማሳሰቢያ እንኳን አይደለም፣ ላቀርብ የቻልኩት እና ህዝቡ የበለጠ እንዲማረር በመንግስት ላይ የሚያደርጉትን አንድ በሏቸው ይህን አስተያየት ለመስጠት ነው። ወዳጆች፣ ለክብርት አዳነች አቤቤም፣ እንዲሁም ለክቡር የኢትዮጵያ ጠቅላይ ሚኒስትር የዓለም የሰላም ሎሬት ዶክተር አብይም አደርሱ። መንግስት ናቸውና ሀላፊነት ላይ ናቸውና አንድ ይበሉ። ነገሩ በመላ ሀገሪቱ ሊሆን ይችላል፣ ግን እኔ የመዲናችንን የፍንፍኔን የአዲስ አበባን ሁኔታ ስላየው ነው እና ይሄን የተናገርኩት። ይሄን ነገር በሚችሉት መንገድ እንዲያስተካክሉ አንድ እንዲሏቸው ይሆን ዘንድ ሼር አርጉላቸው፣ በደንብም ላይክ አድርጉ፣ ለሌሎችም አስተላልፉ፣ ፎሎም አድርጉ። በዚህ ዙሪያ ዛሬ ማታ ከተቻለ አለበለዚያም ነገ እንወያያለን። ውይይቱ ላይም ተሳትፋችሁ በየአካባቢያችሁ ደሞዙን ተከትሎ አሁን ጥቅምት ወር መግባቱን ደሞዙን ተከትሎ እየተደረገ ያለውን ጭማሪ የታዘባችሁትን እንነጋገርበታለን። ገለቶማ የቀነሌ አመሰግናለሁ። ታንኪዩ